ዜና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስጃል አርስተ ዜናዎቹ እናስቀድማለን። አብራችሁን ቆዩ። የሦስት ዓመት ሕፃን ላይ ወንጀል የፈጸመ ግለሰብ በ17 ዓመት ጽኑ ስርዓት ተቀጥቷል። አብራችሁን ስትቆዩ የምትሰሙት ይሆናል። ይህ ሐሰት በሽተኛ አስመስለው ከህዝብ ገንዘብ ሲሰበስቡ የነበሩ ግለሰቦች መያዛቸው ተገልጿል። ዝርዝር መረጃውን ትሰሙታላችሁ። የ75 ዓመቱ አዛውንት ተታሰሩ። የ75 ዓመቱ አዛውንት የታሰሩትም በእድሜው ያልደረሰች እንጀራ ልጃቸው ላይ ጥቃት ፈጽመው ነው። አብራችሁን ስትቆዩ የምትሰሙት ይሆናል። የቀደሞ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ ባለቤታቸውና ልጃቸውን ጨምሮ በከባድ የሙስና ወንጀል ጥፋተኛ መባላቸው ተገልጿል። ዝርዝር አለ። የሀሳብ ልዩነትን በጦርነት ለመፍታት የሚደረግ ግብጫ መቆም አለበት ሲሉ ጄኔራል ሳሞራ የኑስ አሳስበዋል። በዝርዝሩ የምትሰሙት ይሆናል። የቤኒሻንጉል ጉሙዝ ክልል ምክር ቤት አባሉ ዮሐንስ ተሰማ አዲስ የሽብር ክስ ተመስርቶባቸው ነገ ችሎት እንደሚቀርቡ ተገልጿል። አዲሱ ክስ ምንድነው? ከዚህ በፊትስ የነበረባቸው ክስ ምንድነው? በዝርዝራችን ትሰሙታላችሁ። ለአፍሪካ ቀንድ ዋነኛ ችግር የውጭ ጣልቃ ገብነት ነው ሲሉ የኤርትራው ፕሬዝዳንት ሳያስ አፈወርቅ የተናገሩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እጋብዛለን። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን ምጥቻለው እያለን ነው ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ሕንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። አራት ሺህ ካሬ ላይ በተንጣለለው ህንፃ ባለ አንድ መኝታ ከ49 ካሬ ጀምሮ ባለ ሁለት መኝታ 95 ካሬ እንዲሁም ባለ ሶስት መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ አንድ መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ ሰባ በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ። ሜሪት ፕሮፐርቲስ የኤርትራው ፕሬዝዳንት ኢሳያስ አፈወርቅ የትላንት ከካይሮ ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ በቀይ ባህር አካባቢ የሚገኙ ወታደራዊ ጣቢያዎች ለአካባቢው የጸጥታ ችግር መነሻ መሆናቸውና የውጭ የጦር ጣቢያዎችን የሚፈቅዱ ሀገራት ችግር ወደ አካባቢው ሕዝቦች እያስገቡ ነው በማለት ተችተዋል። ኤርትራ የውጭ ወታደራዊ ጣቢያዎችን ግንባታ እንደማትቀበልም ገልጸዋል። በቀጣናው ላይ የውጭ ወታደራዊ ጣቢያዎች ያላቸውና እያቋቋሙ የሚገኙ ሀገራት ቻይና፣ አሜሪካ፣ ቱርክ፣ ፈረንሳይ፣ ጀርመን እንዲሁም ሳውዲ አረቢያ የመሳሰሉት ሰዎች ይገኙበታል። የመን ኢትዮጵያውያን ስደተኞችን ከሀገሯ የማስወጣት ዘመቻ በይፋ ጀምራል። ለዚህም መነሻ አንዳንድ ኢትዮጵያውያን በሚሰሩት ወንጀል ምክንያት እንደሆነ መረጃዎች እየወጡ ነው። የቀድሞ የአደጋ ስጋት ሥራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ ባለቤታቸው ወይዘሮ ሳሚያ ጀማልና ልጃቸው ወይዘሮ ሚልካ ምትኩ በከባድ ሙስና ወንጀል ጥፋተኛ መባላቸውን ሪፖርቶች ገለጹ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾቹ ለተረጆች የተመደበን የእርዳታ እህል በመጠን በማጋነን ከ601 ኩንታል በላይ ስንዴ፣ 410 ኩንታል በቆሎ፣ 3999 ኩንታል ሩዝ እና ከ780 ሊትር በላይ የምግብ ዘይት መረዳጃ ድርጅቶች እንደ ኤልሻዳይ ጋር በመመሳጠር ከመጋዘን እንዲወጣ በማድረግ ለግል ጥቅም መዋላቸውን እንዲሁም ለዱቄት ፋብሪካዎች እንደሸጡ በክሱ ተዘርዝረዋል። በተጨማሪም 472 ሚሊዮን 886 ሺ ብር በላይ በሕገ ወጥ መንገድ ከኮሚሽኑ ውጭ ተደርጎ ለግል ጥቅም እንዲውል መደረጉ በክሱ ተገልጿል። ተከሳሾቹ በስማቸው የተመዘገቡ ተሽከርካሪዎችና መኖሪያ ቤቶች መኖራቸውም ተጠቅሷል። ችሎቱ አቶ ምትኩ ካሳ ወይዘሮ ሶፊያ ጀማል እና ወይዘሮ ሚልካ ምትኩ ጥፋተኛ ናቸው ሲል ወስኗል። የሀሳብ ልዩነት በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ሲሉ ጄኔራል ሳሙራ ዮኑስ አሳሰቡ። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞ የመከላከያ ሰራዊት ጠቅላይ ኢታማዦር ሽም ጄኔራል ሳሙራ ዮኑስ አሳስበዋል። ልዩነቶች በሰላምና በሰላም ብቻ መፈታት አለባቸው ብለዋል። ጄኔራሉ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቀው ተሸክሞታል ብለዋል በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ሲሉ አሳስበዋል። ከዚህ ቀደም የተፈጸመው ከባድ ስህተት የትግራይ ህዝብ ዋጋ መክፈሉን የተናገሩት ጀኔራሉ አሁን የትግራይ ህዝብ ጦርነት በቃኝ ብሏል ሲሉ ለአዲስ ዘመን ጋዜጣ ተናግረዋል። የቤኒሻንጉል ጉምዝ ክልል ምክር ቤት አባሉ ዮሐንስ ተሰማ አዲስ የሽብር ክስ ተመሰረተባቸው። ነገ ችሎት እንደሚቀርቡም ተገልጿል። በቤኒሻንጉል ጉምዝ ክልል ምክር ቤት የተቃዋሚው ቦሮ ዴሞክራሲያዊ ፓርቲ በዴታ ተወካይ አቶ ዮሐንስ ተሰማ አዲስ የሽብር ክስ እንደተመሰረተባቸው አንድ የፓርቲያቸው አመራር ለአዲስ ስታንዳርድ ገልጸዋል። የክልሉ አቃቤ ሕግ በአቶ ዮሐንስ ላይ ሶስት ደራራቢ ክሶችን የመሰረተ ሲሆን የመጀመሪያ ክስ በ1996 ዓ ም የወጣውን የኢትዮጵያ ፌዴራላዊ ዴሞክራሲያዊ ዲሞክራሲያዊ ሪፐብሊክ የወንጀል ህግ አንቀጽ 241 ስር የተደነገገውን በመተላለፍ መሆኑን የክስ መዝገቡ ያሳያል በዚህም አቶ ዮሐንስ እለቱና ቀኑ በወል በማይታወቅበት ከ2013 ዓ ም ጀምሮ እስከ ጥቅምት 2025 ዓ ም በተለያየ ጊዜ በመተከል ዞን ፋዊ ወረዳ ቋራ ሆቴል ተብሎ በሚጠራው ከአማራ ክልል ጃዊ ወረዳ የመጡ አምስት የመተከል አስመላሽ ኮሚቴ አባላትና ጋዜጠኛ ያለለት ወንድዬ ጋር በመሆን በሐሰት የሽናሻ ብሔረሰብ እንደሌሎች ብሔረሰቦች በኩል በክልሉ እየታየ ስላልሆነና የሽናሻ ጥቅም የተከበረ ስላልሆነ የመተከል ዞን ወደ አማራ ክልል ገንጥለን የራሳችንን ክልል መመስረት ይገባናል ማለታቸው ተመላክተዋል። በዚህም ህገ መንግስትን በሚጻረር መንገድ በቀጥታ ወይንም በእጃ ዙር የሀገሪቱ ህዝቦችን አንድነት እንዲፈርስ ፌዴሬሽኑ እንዲከፋፈል፣ ከፌዴሬሽኑ ግዛት ወይም ህዝብ ከፊሉ እንዲገነጠል የሚያደርግ ተግባር የፈጸሙ በመሆኑ የሀገሪቱን የፖለቲካና የግዛት አንድነት በመንካት ወንጀል መከሰሳቸውን ያትታል። የክስ መዝገቡ ቀደም ሲል አምስት ተሰማ በቤንሻንጉል ጉምዝ ክልል ህገ መንግስት ማሻሻያ ላይ አቤቱታ ማቀረባቸውን ተከትሎ ከሽብር ጋር ተያይዞ የተመሰረተባቸው ክስ ላይ ፍርድ ቤቱ አስተናባታቸውን የፈቀደላቸው ቢሆንም ከመሬት ሊዝ ጋር በተያያዘ ነባር ክስ የአምስት ዓመት ከ10 ወር ጽኑ እስራትና የ15 ሺህ ብር የገንዘብ ቅጣት እንደተፈረደባቸው የሚታወስ ነው። የሶስት ዓመት ህጻን ላይ ወንጀል የፈጸመ ግለሰብ በ17 ዓመት ጽኑ እስራት ተቀጣ። ወላይታ ሶዶ ከተማ ፖሊስ ፍትህ መምሪያ ጥቅምት 26 ቀን 2018 ዓ.ም የሶስት ዓመት ህጻን ላይ ወንጀል የፈጸመ ግለሰብ በ17 ዓመት ጽኑ እስራት መቅጣቱን አስታወቀ። የ20 ዓመቱ ተከሳሽ ቴዎድሮስ ያዕቆብ የተባለ ግለሰብ መስከረም 29 ቀን 2018 ዓ.ም ዕለት አርብ ከቀኑ 11 ሰዓት አካባቢ በሶዶ ከተማ ድል በጌራራ ቀበሌ ቆንቶ መንደር እናቷ ገበያ በሄደችበት የሶስት ዓመት ህጻን ላይ ከባድ ወንጀል መፈጸም መፈጸሙን የሶዶ ከተማ ፖሊስ ታክቲክ መምሪያ ዲቪዥን ኃላፊ ኢንስፔክተር ታመነች ባሳ ተናግረዋል። ራሷን መከላከል በማትችልና ልዩ ጥንቃቄና እንክብካቤ በሚያስፈልጋት ህጻን ላይ አስቦ በመፈጸሙ በዚህ ዘግናዊ ወንጀል መከሰሱን የሴቶችና ህጻናት ልዩ ምርመራና ክስ ስራ ሂደት አስታውቋል። ጉዳዩን ሲያከራክር የቆየ የሶዶ ከተማ የመጀመሪያ ደረጃ ፍርድ ቤት የአራዳና ህጻናት ምድብ ችሎት ትላንት ጥቅምት 26 ቀን 2018 ዓ ም በኋላው ችሎት ግለሰቡ ወንጀሉ መፈጸሙ በሰ ሰውና በሕክምና ማስረጃ መረጋገጡን አረጋግጧል። ፍርድ ቤቱ ጥፋተኛውን ለማስተማርና ሌሎችም ከመሰል ድርጊታቸው እንዲቆጠቡ ለማድረግ በሚል ተከሳሹ ለፖሊስ እጁን ከሰጠበት ቀን ጀምሮ በሚታሰብ 17 ዓመት ጽኖ ስርዓት እንዲቀጣ ውሳኔ ተላልፎበታል። የሐሰት በሽተኛ ያስመስለው ከህዝብ ገንዘብ ሲሰበሰቡ የነበሩ ግለሰቦች ተያዙ። በአዲስ አበባ ያልታመመን ሰው ታማሚ ያስመስሉ በማቅረብና ና ሐሰተኛ ሰነድ በመጠቀም ከህብረተሰቡ ገንዘብ ሲሰበሰቡ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ይህ ህገወጥ ድርጊት በከተማዋ በተለያዩ አካባቢዎች ሲፈጸም ቆይቷል። ግለሰቦቹ አንድ ወጣት የኩላሊት ታማሚ ያስመስለው በተከራዩት ኮድ 3 26734 ኦሮ የሚል የሆነ ሚኒባስ ውስጥ አስተኝተው በእርዳታ ስም ገንዘብ ሲጠይቁ ነበር። ተጠርጣሪዎቹ ሊያዙ የቻሉት አያት አደባባይ ተብሎ በሚጠራው አካባቢ በለሚ ኩራ ክፍለ ከተማ ፖሊስ መምሪያ በተደረገ ክትትል ነው። በተከራዩ ተሽከርካሪ ውስጥ በተደረገ ፍተሻ የሚከተሉት ነገሮች ተገኝተዋል። በእርዳታ ስም የተሰበሰበ 23325 ብር በሀሰት የተዘጋጀ የህክምና ሰነድና የድጋፍ ደብዳቤ ሰነዶቹ በፖሊስ ማጣራት ሐሰተኛ መሆናቸው ተረጋግጧል። ይህ ወንጀል እንደሲካሄድ እንደነበር ፖሊስ የደረሰው መረጃ አስገራሚ ነው። የተሽከርካሪ ክራይ ሚኒባስ በቀን 3000 ብር ተከፍሎ ይከራይ ነበር። ለአሽከርካሪው በቀን 1000 ብር ይከፈላል። ያልታመመውን ሰው ታማሚ ያስመስለው ገንዘብ ለመሰብሰብ ለተቀጠሩ ግለሰቦች ደግሞ በቀን 300 ብር ይከፈላሉ። ወንጀሉን በቀጥታ የተሳተፉና የተባበሩ በአጠቃላይ ዘጠኝ ተጠርጣሪዎች ላይ ምርመራ እየተጣራ ይገኛል። የአዲስ አበባ ፖሊስ ህብረተሰቡ ድጋፍ በሚያደርግ ጊዜ ተገቢውን ማጣራት እንዲያደርግና አጠራጣሪ ሁኔታዎች ሲያጋጥሙ ጥቆማ እንዲሰጥ አሳስበዋል። በየመንገዱ የሚ ከሄዱ እንዲህ አይነት ህገወጥ ተግባራትን ለመከላከል የህብረተሰቡ ድጋፍ ወሳኝ ነው። የወንጀል ድርጊት በጅማ ከተማ አስተዳደር ወረዳ ሁለት ጅሬን ቀበሌ መፈጸሙን ፖሊስ አስታወቀ። የጅማ ከተማ አስተዳደር ወረዳ ሁለት ፖሊስ ጽፈት ቤት የሴቶችና ሕፃናት ወንጀል ምርመራ መርማሪ ሳጅን ሲፍቱ በላይ እንደገለጹት ተከሳሽ ናስር አባ ቡልጎ የተባሉ የ75 ዓመት አዛውንት ድርጊቱን በ12 ዓመቷ የእንጀራ ልጃቸው ላይ ፈጽመዋል። መጋቢት 3 ቀን 2017 ዓ ም ከምሽቱ ሁለት ሰዓት አካባቢ ጥቃቱን ሊፈጽሙ የቻሉት የታዳጊዋና ጎረቤት ለቅሶ ለማስተዛዘን ባመሹበት ወቅት ነበር። ወላጅናት ከለቅሶ ቤት ሲመለሱ ታዳጊዋ ልጅም በደረሰባት ጥቃት ደም በደም ሆና መመልከታቸውን ወዲያው ጎረቤት ጠርተው ጉዳዩን ለፖሊስ አስታውቀዋል። ታዳጊዋ ጥቃቱን ማን እንደፈጸመባት ለፖሊስ በሰጠችው መረጃ መሰረት ተከሳሹ በቁጥጥር ስር ውሏ። በተጨማሪም በሕክምና ምርመራ ተደርጎ ውጤቱን ፖሊስ በማያያዝ መዝገቡን ለአቃቢ ሕግ ልኳ ከፖሊስ የተላከውን የምርመራ መዝገብ የተመለከተው አቃቢ ሕግ በተከሳሹ ላይ በወንጀል ሕግ ቁጥር 627 መሰረት ክስ መስርቶበት ይገባታ በአቃቤ ህግ የተመሰረተውን ክስ የተመለከተው የጅማ ከተማ አስተዳደር ከፍተኛ ፍርድ ቤት ጥቅምት 17 ቀን 2018 ዓ ም በኋላው ችሎት ተከሳሽ ናሰር አባ ቡልጎ ጥፋተኛ በማለት በ18 ዓመት እስራት እንዲቀጡ ወስኖባቸዋል።